ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላቸው ፕሮግራም ይዘን ቀርበናል። አብራቸውም ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችን ሎሚ ሚዲያ ሳብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ሎሚ ሚዲያ ነው። ውድ የሎሚ ሚዲያ ተከታታዮች በዛሬው ፕሮግራማችን ወቅታዊና እጅግ ውስብስብ የሆነውን የአፍሪካ ቀንድ የፖለቲካ ትኩሳትና የቀይ ባህር ሽሚያ የሚዳሰስ ጉዳይ ይሆናል። ቆይታችሁ ከኛ ጋር ይሁን። ከታሪካዊ ዳራ ከዓለም አቀፍ ጂኦፖለቲካዊ ጥቅሞችና ከወታደራዊ ስትራቴጂ አንጻር በሰፊው የሚዳስስ የዜና ትንታኔ ዘንላች ቀርበናል። እነሆ ተከታተሉ። የቀይ ባህር ጂኦፖለቲካዊ ነውጥ፣ የአፍሪካ ቀንድ የቀዝቃዛ ጦርነት ወደ እሳት የመቀየር ዕድልና የጥምረቶች አሰላለፍና አቅምን እንመልከት። ይህ ጥልቅ የጂኦፖለቲካዊ ትንታኔ ዲፕ ስትራቴጂክ አናሊሲስ ቢያንስ አሁናዊ ስዕል ይሰጣችኋል ብለን እናምናለን። እናም ወድ አድማጮቻችን በየቀኑ የምናቀርብላችሁ ትንታኔ ለመከታተል ቻነላችን ሎሚ ሚዲያ ሳብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። እናም ብሔራዊ ደህንነት፣ የባህር ኃይል ስትራቴጂ፣ የውጭ ኃያላን ሚናና የኢኮኖሚ ጦርነት በተወሰነ መልኩ እንመልከት። የዓለማችን የደም ቧንቧ በጠሩነት ስጋት ውስጥ ባለም አቀፍ ንግድ 12 በመቶው የሚተላለፍበት ኤዥያና አውሮፓን የሚያገናኘው የቀይ ባህርና የባብ ኤል ማንዴብ ወሽመጥ ዛሬ የዓለም ጂኦፖለቲካዊ ትኩሳት መለኪያ ሆኗል። በአፍሪካ ቀንድ የተስተዋለ ያለው ውጥረት ከቀላል የድንበር ግጭት አልፎ፣ የቀጠናውን የኃይል ሚዛን ባላንስ ኦፍ ፓወር ሙሉ በሙሉ ለመቀልበስ የሚደረግ ታላቅ ስትራቴጂካዊ ቁማር ሆኗል። በአንድ በኩል ከ120 ሚሊዮን በላይ ህዝብ ይዛ የባህር በር ለኢትዮጵያ የህልውና ጉዳይ ነው የምትለዋ ኢትዮጵያ፣ በሌላ በኩል ሉዓላዊነቴ ተደፍሯል የምትለዋ ሶማሊያ፣ ታሪካዊ የውሃ ፖለቲካ ሂሳብ ያላት ግብፅና የቀጠናው ስትራቴጂካዊ ተዋናይ ኤርትራ ተፋጠዋል። ይህ ትንታኔ እነዚህ ሀገራት እንዴት ወደ የማይቀረው ጦርነት እያመሩ እንደሆነም ከጀርባ ያሉትን ስውር እጆችና ሊያስከትል የሚችለውን አደገኛ ውጤት በዝርዝር ይፈትሻል። ተከታተሉ። እና ታሪካዊና እና ስትራቴጂካዊ መነሻዎቹ። ይህንን ውጥረት ለመረዳት የቅርብ ጊዜውን ክስተት ብቻ ሳይሆን የተቀበረውን የጂኦፖለቲካ ፍላጎት መረዳት ያስፈልጋል። አንደኛ የኢትዮጵያ የባህር በር ዶክትሪንና የጥር 1224 የመግባቢያ ሰነድ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ከ1993 ኤርትራ ነፃነቷን ካወጀች በኋላ የታፈነችበትን የጂኦግራፊ እስር ቤት ጂኦግራፊክ ፕሪዝን ለመስበር የወሰዱት እርምጃ የዚህ ቀውስ ክብሪት ነው። ስምምነቱ ምን ይላል? ኢትዮጵያ ከሶማሌላንድ ጋር የተፈራ የተፈራረመችው የመግባቢያ ሰነድ ለኢትዮጵያ የ20 ኪሎ ሜትር የባህር ጠረፍ ለ50 ዓመት በሊዝ ይሰጣል። ይህ ቦታ ለንግድ ወደብ ብቻ ሳይሆን ለባህር ኃይል ቤዝ ናቫል ቤዝ አገልግሎቱ ይውላል ይላል። የኢትዮጵያ ስሌት፣ ኢትዮጵያ ይህንን የምትፈልገው ለንግድ ብቻ አይደለም። ቀይ ባህርን የማይቆጣጠር የአፍሪካ ቀንድ ሀያል ሀያልነቱ ጊዜያዊ ነው የሚል እምነት በአዲስ አበባ ቤተ መንግስት ሰፍነዋል። ኢትዮጵያ የራሷን የባህር ኃይል በመገንባት በቀይ ባህር ሴኩሪቲ ላይ ቀጥተኛ ተጽዕኖ ፈጣሪ መሆን ትፈልጋለች። ኢትዮጵያ ለዚህ ስምምነት የምትከፍለው ዋጋ ለሶማሌላንድ ለሶማሌ ላንድ እውቅና መስጠትና የኢትዮጵያ አየር መንገድ ድርሻን ማካፈል ጉዳዩን ዓለም አቀፋዊ ውዝግብ አድርጎታል። ሁለተኛም የሶማሌ ሉዓላዊነት መስመርና የህልውና ስጋት ለሶማሊያ ጉዳዩ የመሬት ብቻ አይደለም። የብሔራዊ ክብርና የመንግስት ህልውና ጉዳይ ነው። የሞቃዲሾ ስጋት፣ ፕሬዚዳንት ሐሰን ሼክ ሙሐመድ ይህንን ስምምነት እንደ ወረራ ቆጥረውታል። ሶማሌላንድን እንደ ነጻ አገር እውቅና መስጠት ማለት የሶማሊያን የመፈራረስ ሂደት ማፋጠን ማለት ነው። የውስጥ ፖለቲካም፣ አልሸባብ ይህንን አጋጣሚ ኢትዮጵያ የሶማሊያን መሬት ልትወስድ ነው በሚል ለፕሮፓጋንዳ እየተጠቀመበት ሲሆን የሶማሊያ መንግስት ህዝባዊ ድጋፍ ለማግኘት ኢትዮጵያን እንደ ዋና ጥላት መፈረጅ ግድ ሆኖበታል። በሁለተኛ ደረጃ ደግሞ አዲሱ የአሰላለፍ ቅርጽ ነው። በአፍሪካ ቀንድ የተፈጠረው አሰላለፍ በግልጽ ኢትዮጵያን የመደገፍና ኢትዮጵያን የመክበብ ኮንቴይንመንት ፖሊሲ ቅርጽ ይዘዋል። ይህ ደግሞ ስናይ የኢትዮጵያ ስትራቴጂካዊ ዘንግ ዘኢትዮጵያን አክሲስ ይህ ጎራ ኢትዮጵያ ወደ ቀይ ባህር እንድትገባና ቀጣናዊ ሀያልነቷን እንድታረጋግጥ የሚፈልጉ ወይም የሚጠቀሙ አገራትን ይይዛል። ኢትዮጵያ የለውጡ ዋና ሞተር ስትሆን፣ ሶማሊላንድ ደግሞ አላማዋ ግልጽ ነው፣ እውቅና ወይ ደግሞ ሪኮግኒሽን። ከሶማሊያ ጋር መነጋገር ውጤት እንደሌለው ስለምታምን ከኢትዮጵያ ጋር በመወገን ደፍሮ የመውጣት ስትራቴጂ መርጣለች። ሶማሊላንድ የተባበሩት አረብ ኤምሬቶች፣ ዩናይትድ አረብ ኤምሬትስ የማይታየው ሀያል እጅ ኤምሬቶች በቀይ ባህርና በህንድ ውቅያኖስ ወደቦች ከየመን እስከ ሶማሌላንድ በርበራና ቦሳሳ ላይ ያላት ቁጥጥር እጅግ ሰፊ ነው። ኢትዮጵያ ወደ በርበራ መምጣት የዲፒ ወርልድ ኢንቨስትመንትን ያሳድጋል፣ እንዲሁም ኤምሬቶች በአፍሪካ ቀንድ ያላትን ፖለቲካዊ ተጽዕኖ ያጠናክራል። ኤምሬቶች ለኢትዮጵያ የምታደርገው የፋይናንስና የድሮን ድጋፍ ለዚህ ዘንግ ወሳኝ ጉልበት ነው ይላሉ። በመቀጠልም የሶስትዮሽ የመከላከል ዘንግን ይህ ህብረት ኢትዮጵያን በሁሉም አቅጣጫ የመክበብና የማዳከም አላማ አለው። ግብፅ ወደዚህ ግጭት የገባች ስለ ሶማሊያ ፍቅር ሳይሆን ኢትዮጵያን በውሃ ልክ ለማስቀመጥ ነው። ኢትዮጵያ የባህር ኃይል ከገነባች የግብፅ ቀይ ባህርን የመቆጣጠር ታሪካዊ የበላይነት ያበቃል። ግብፅ ከሶማሊያ ጋር የፈረመችው ወታደራዊ ስምምነት የጦር መሳሪያ አቅርቦትና ወታደሮቿን ወደ ሞቃድሾ ለመላክ ያደረገችውን ውሳኔ ኢትዮጵያን ከሰሜን ኤርትራና ከደቡብ ምስራቅ ሶማሊያም የመክበብ ስትራቴጂ አካል ነው በመቀጠልም ኤርትራም አስመራ ከኢትዮጵያ ጋር የነበራት የጫጉላ ሽርሽር አብቅተዋል ፕሬዚዳንት ኢሳያስ ጠቅላይ ሚኒስትር አብይ የምስራቅ አፍሪካ ንጉሥ ለመሆን የሚያደርጉትን እንቅስቃሴ እንደ ስጋት ያዩታል የኢትዮጵያ የባህር ኃይል መኖር ለኤርትራ ደሴቶችና ለረዥም የባህር ጠረፏ ስጋት ነው ስለዚህ ኤርትራ የግብፅና የሶማሊያ ጥምረትን በመቀላቀል ኢትዮጵያን ወደ ውስጥ ችግሮቿ እንድትመለስ መስራት መርጣለች። በመቀጠልም ሶማሊያ ይህንን ጦርነት የምተጋብዘው ዋና አገር የግብፅን ወታደራዊ ኃይል እንደ ዋስትና በመቁጠር የኢትዮጵያ ወታደሮች ከሶማሊያ እንዲወጡ ቀጭን ትእዛዝ አስተላልፋለች። እንዲሁም አደገኛው የሽግግር ወቅት ከአትሚስ ወደ አሚሶም። ይህ ነጥብ በብዙ ትንታኔዎች የሚዘነጋ ቢሆንም ለጦርነቱ ዋና መቀስቀሻ ሊሆን የሚችለው እንደ አውሮፓውያን አቆጣጠር በጥር 2025 የሚደረገው

ሽግግር ነው የተልእኮ ለውጡ አሁን ሶማሊያ ውስጥ ያለው የአፍሪካ ህብረት ተልእኮ አብቅቶም በአዲስ መልክ አፍሪካን ዩኒየን ሳፖርት ኤንድ ስታቢላይዜሽን ሚሽን ኢን ሶማሊያ ሊተካ ነው የሶማሊያ ቪቶ የሶማሊያ መንግስት ኢትዮጵያ በባህር በር ስምምነቱ ምክንያት የሶማሊያን ሉዓላዊነት ስለጣሰች በአዲሱ ተልእኮ ውስጥ የኢትዮጵያ ወታደሮች አይካተቱም ብለዋል የግብፅ መግባት ሶማሊያ በኢትዮጵያ ወታደሮች ምትክ የግብፅ ወታደሮች እስከ አስር ሺህ የሚገመት ኃይል በሰላም ማስከበር ስም ወደ ሶማሊያ እንዲገቡ ጠይቃለች ግብፅም ተስማምታለች የግጭት ስጋት በሺዎች የሚቆጠሩ የኢትዮጵያ ወታደሮች አሁንም ሶማሊያ በተለይ በጌዶ ሂራንና፣ ባኮል ግዛቶች ይገኛሉ። እነዚህ ወታደሮች ሳይወጡ የግብፅ ወታደሮች ቢገቡ ወይም የኢትዮጵያ ወታደሮች በአልሸባብ ላይ የያዙትን ቁልፍ ቦታዎች ለግብፅ ለማስረከብ ፈቃደኛ ካልሆኑ በሁለቱ ታሪካዊ ባላጋራዎች ኢትዮጵያና ግብፅ መካከል ቀጥተኛ ተኩስ ሊከፈት ይችላል። ይህ የአፍሪካ ቀንድ አርማጌዲዮን ሊሆን ይችላል። በመቀጠልም የኢኮኖሚ ጦርነትና የታላላቅ ኃያላን ሚና። በመጀመሪያ የጅቡቲ ጭንቀት ስንመለከት፣ ጅቡቲ በዚህ ቀውስ ውስጥ ተመልካች መስላ የምትደማ አገር ናት። የኢትዮጵያ ንግድ ከጅቡቲ ወደ በርበራም ሶማሌላንድ ከዞረም የጅቡቲ ኢኮኖሚ የጀርባ አጥንት ይሰበራል። ፕሬዚዳንት እስማኤል ዑመር ጊሌ የኢትዮጵያን የባህር በር ጥያቄ ለማስተናገድ ታጁራ የተባለውን ወደብ ለማቅረብ የሞከሩት በዚህ ስጋት ምክንያት ነው። ነገር ግን ኢትዮጵያ የምትፈልገው ባለቤትነትን ኦውነርሺፕ እንጂ አገልግሎቱን ብቻ ስላልሆነ ቅናሹ አልሠራም። በሁለተኛ ደረጃ ከቱርክ ጋር ያለው ግንኙነት ወዳጅ ወይስ ነጋዴ? ቱርክ በሶማሊያ ትልቁ የውጭ ኢንቨስተርና የጦር ሰፈር ያላት አገር ናት። በቅርቡ ከሶማሊያ ጋር የፈረመችው የባህርና የኃይል ስምምነት ኦይል ኤንድ ጋዝ ኤክስፕሎሬሽን የሶማሊያን የባህር ክልል ከማንኛውም ህገ ወጥ እንቅስቃሴ ኢትዮጵያን ጨምሮ ለመጠበቅ ቃል ገብቷል። በሌላ በኩል ቱርክ ለኢትዮጵያ ድሮኖችን የሸጠች ወዳጅ ናት። አንካራ አሁን አደራዳሪ ሆና ቀርባለች። ነገር ግን ከሶማሊያ ጋር ያላት የባህር ጥበቃ ስምምነት ወደ ግጭቱ ሊስባት ይችላል። በሶስተኛ ደረጃ ደግሞ አሜሪካና ምዕራባውያን ሀገራት ስናይ ደግሞ አሜሪካ የሶማሊያን ሉዓላዊነት እንደምትደግፍ ገልጻለች። ዋና ስጋቷ ግን ሁለት ነው። አንደኛው ኢትዮጵያና ሶማሊያ ከተዋጉ አልሸባብ ክፍተቱን ተጠቅሞ እንደገና እንዳያንሰራራ፣ በሁለተኛ ደረጃ ደግሞ ቀይ ባህር አስቀድሞ በሁቲ አማጽያን ጥቃት እየታመሰ ስለሆነም ሌላ ጦርነት የንግድ መስመሩን ሙሉ በሙሉ እንዳይዘጋው ስጋት አላት እና መቀጥሎ ሊፈጠሩና ሊሆኑ የሚችሉ ሁኔታዎች ዲቴል ሴናሪዮስ በቀጣዮቹ 12 ወራት ምን ሊከሰት ይችላል? የተተኪ ጦርነት ዘ ሃይ ኢንቴንሲቲ ፕሮክሲ ዋር እድሉ 60። ቀጥተኛ የሀገራት ጦርነት አይኖርም። ነገር ግን ግብፅና ኤርትራ ለሶማሊያ ኃይሎችና ለኢትዮጵያ አማጽያን ፋኖና ኦነግ ሸኔ የተጠናከረ የጦር መሳሪያና የስለላ ድጋፍ ይሰጣሉ። ኢትዮጵያ በበኩሏ የሶማሌላንድን መገንጠል በይፋ ትደግፋለች። እንዲሁም በሶማሊያ ደቡብ ምዕራብ ግዛት ሳውዝ ዌስት ስቴት እና ጁባላንድ ያሉ የአካባቢ መሪዎችን ከፌዴራል መንግስቱ ጋር በማጋጨት ሞቃዲሾን ታዳክማለች። ውጤቱ ቀጠናዊ የጦር መሳሪያ ራገፊያ ይሆናል። ኢኮኖሚውም ይሽመደመዳል። በሁለተኛ ደረጃ ቀጥተኛ ወታደራዊ ግጭት ዳይሬክት ኮንፍሊክት እድሉ 25% ሲሆን ይህ የሚሆነው የግብፅ ወታደሮች በሶማሊያ ምድር ኢትዮጵያ ወታደሮች ላይ ቢያንዣብቡ ወይም ከተኩስ ልውውጥ ውስጥ ከገቡ ነው። ኢትዮጵያ ለደህንነቴ ስጋት ነው በሚል የሶማሊያን ድንበር ጥሳ በመግባት ቡፎር ዞን የመከላከያ ቀለበት ልትፈጥር ትችላለች። ኤርትራ ደግሞ ከሰሜን በኩል ኢትዮጵያን በመውጋት ግንባር ልትከፍት ትችላለች። ይህ ለምስራቅ አፍሪካ የጥፋት አዋጅ ነው። የዲፕሎማሲያዊ መፍትሄና የቀዝቃዛ ጦርነት እድሉ 15 ፐርሰንት ነው። የዓለም አቀፍ ጫና በርትቶ ኢትዮጵያ የመግባቢያ ሰነዱን አፈጻጸም ታዘገየዋለች፣ ግን አትሰርዘውም። ግብፅ ወታደራዊ አቅሟን ማሳየት ትቀጥላለች ግን ወደ ውጊያ አትገባም። ውጤቱ፣ ውጥረቱ እንደቀጠለ ይኖራል። የኢኮኖሚ ግንኙነቶች ይቋረጣሉ፣ የቃላት ጦርነቶች ይቀጥላሉ። የአፍሪካ ቀንድ እጣ ፈንታ በገደል ጠርዝ ላይ ነው። የቀይ ባህርና የአፍሪካ ቀንድ ፖለቲካም አሁን ካለበት ውስብስብነት አንጻር ነገሮች ከቁጥጥር ውጭ የመውጣት እድላቸው ሰፊ ነው። የኢትዮጵያ ባህር ኃይል ምኞት የግብፅ የውሃና የጂኦ ፖለቲካዊ ፍላጎት የሶማሊያ የህልውና ጥያቄና የኤርትራ የበቀል ስሌት በአንድ ጠባብ ቀጠና ውስጥ ተጨናንቀዋል ጦርነቱ የማይቀረው እየሆነ የመጣው ሁሉም ተዋናዮች አክተሮች ወደ ኋላ መመለስ እንደ ሽንፈት የሚቆጥሩበት ደረጃ ላይ በመድረሳቸው ኢትዮጵያ ወደብ ካላገኘች እታፈናሉ ትላለች ግብፅ ኢትዮጵያን ካልገታች የውሃና የፖለቲካ ሞት ይከተለኛል ትላለች ሶማሊያ ደግሞ አገሬ ትፈርሳለች እያለች ነው ይህ የዜሮ ድምር ፖለቲካም በአፋጣኝ በሶስተኛው ወገን ጣልቃ ገብነት ካለዘበም በቅርብ ጊዜ የምናየው የአፍሪካ ቀንድ ካርታም በደም የሚሰመር ሊሆን ይችላል። ቀጣዩ እርምጃ ወደ አድማጮቻችን ለአሁን ያዘጋጅንላችሁ አጥር ያለ ትንታኔ ይህን ይመስል ነበር። በቀጣይ እስከምንገናኝ ሰላም እያላችሁበት፣ ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችንን ሎሚ ሚዲያ ሳብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሆኑ። ይህ ሎሚ ሚዲያ ነው።